አሰላም ዐለይኩም ወረህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝትር ፊ በልልኝ። ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላሂ ረብል ዓለሚን። ሰላማችሁ ያብዛለኝ። ከልብ አመሰግናለሁ፣ በላይክ በሽር ቤት ደመቅ የምታደርጉም እኔ ያው እንግዳ አሁን የሰርጉ የምኑ ተዘጋጅተው ጨርሶ ቤቴ ስገባ ሙሽራ ሊጠይቁ የመጡ ወንድም እህቶቼ፣ ያው ከልብ አመሰግናለሁ። እናንተም አመስግኑልኝ። ሙሽራዋ ቤት ዘይነብጋ ይጠጣል ይባላል። ሙሽራ ያው እንዲ ይመስላል። እስኪ ያልደረሳችሁ ካላችሁ አድርሱልኝ። የሰማ ያሰማ ያሰማ ይስማላችኋለሁ። እንዲህ ነው ቤቴ። የሚጠይቅ የመጣ እህቶቼ፣ ምን ትላላችሁ እናንተም? ኑ ተደበሩ፣ ተጨምሩ፣ ኑ። ኬክ ነው የምትፈልጉ? ዳቦ ነው? ቁርስ ነው? ምኑ ነው ምኑ ነው ምኑ ነው? በእንደዚህ ነገር የተሻለውን የተሻለውን ይደርሳችኋል ይደርሳችኋል ብዬ ተስፋ አላህ እናንተም ያስደስታችሁ፣ እናንተም ለሀገራችሁ ያብቃችሁና በዚህ ደስታ በዚህ ነገር እንድትብሉ ተገናኝታችሁ ሀገራችን ስትመጡ እንደዛ ለማለት አረ ጨምሪበት፣ በዛ ታጥቀም ጨምሪበት። እኔ አልፈልግም አልፈልግም፣ እኔ አልፈልግም፣ ጨምሪላቸው እነሱም በዛኛ ወይም በመጀመሪያ የምትይው ትጨምሪያለሽ። እስኪ እኔ ቡናውን ጫው በሌለበት ስጪ። እስኪ ረፋች ለፍታችሁ ምን እያደረ የኋላችሁም ሰው ማድርሱ የዛኛ አልደረሳቸው። ነጂባ ታደርስልሽ። አረ ገብተሻል አንቺ ገባሽ ገባሽ ገባሽ። ይክሩዬ ጥርቅ ብላለች። ጫው እንዳታረጊበት የነሱ ከደረሳቸው እኔ በኋላ እንከጣ፣ በኋላ እንከጣ። ረሂትሞ ገብተሽ ነበር ከብደሽ ነበር ገብተሽ ነበር። ወተት አልፈልግም እኔ እንጠጣ ልጅ አንዳ ለሁሉ ደስ ይለኛል። ዘው በኋላ ስጫቸው ስጫቸው። የእነሱም ይድረሳቸው። ቡና ያልፈለገው ወተቱ ወተቱ ስጫቸው። ወተቱ እንትን ይበሉ። ቤተሰቦች የሰላማችሁ ብዙ ትርፍ ይበልልኝ፣ ያው ጅሟ ነው። የጅሟም ዝያራ የምንም የምንም ሙሽራም ዝያራ ያሉ ብሉ፣ ጠጡ በላቸው። ኑ ያልደረሳችሁ፣ ኑ ጠጡ፣ በሰርግም ያልቀመሳችሁ፣ ሰርግም አልተነገርን ምናምን የምትሉ ያው በድንገት ምንም ያልታሰበበት ነው፣ አላህ አምቻቸው እንጂ ኑ አሁን ቤቴ ብሉ፣ ጠጡ፣ ቆጭ በሉ፣ ተደሰቱ። ያለው አይቀርም በቃ በምንም ነገር እኛ እንደዛ ነው እላቸዋለሁ። የዛ ጊዜ ያው በደፈና ዝም ብለን ገብተናባት ነው እንጂ ማንም እንትን ያለ ሰው አይደለም። እስኪ በቡና ብቻ በቡና ብቻ አንዱ ስጫቸው ኬኩ አንዱ ስጭ ቡና ብቻ ውሀት አልጠጣም። ሄዱ ያስተላልፍ፣ ያስተላልፍ፣ ያስተላልፍ፣ ያስተላልፍ። ቤተሰቦች የሰላማችሁ ብዙ ትርፍ በሌለኝ አንዱ ብላችሁ አንዱ የሆነ ሁድ ያለው ነገር ይሆናል። አይታችሁ ዝም ብላችሁ ምን ብላችሁ እየበላችሁ እየጠጣችሁ የተባለ አንዱ ይላል። ገባበሉ ብሎ ጠጡ እያልኳችሁ ነው እኔ ከመታችሁ እንትን ስትሉ። ሙሽራ ጋር ያው ይቀጥላል የሰርጉ የምናምን እዛ ጨርሰን አልጨረስን። ዛሬ ክፍል አምስት ነው። ሌላም በሰርጉም የቀረ አለ። እንዲሁ ጢው ጢው ትላላችሁ። እናንተም አይታችሁ አይታችሁ የዛ ቀን ያው ከልብ አመሰግናለሁ ቤተሰቦች የእግሩ ኮመንታችሁ፣ እያንዳንድ እያየሁ ላይክ ምናምን አድርጋችሁ ጊዜ አላደረሰኝ ክብር በሉ ሁሉም አይቼ ኮመንታችሁ፣ አላህ ይባርካችሁ። መብሮክ መብሮክ መብሮክ እያላችሁ ኮመንት ያስቀመጣችሁ ሁላችሁም አላህ ይጠብቃችሁ። እኔም እያንዳንዳችሁ ያው በእንት በላች በኮመንት ማስተስላችሁ ጀግና አንተ አላህ ይበለ እሰ እየጠጣችሁ ነው እንዲ ሾሻይ ከምን እያለች ጠጡ። በሉ በሉ በሉ በሉ በሉ በሉ ያልደረሰው ይድረሰው። እስኪ እስኪ ኮመንት ማስቀምጡ ላይ ሽማ የባለፈው፣ ሌላ የሚሳደብም አለ፣ ሌላ ጥሩ ኮመንትም ያስቀመጠ አለ። ምን ቸገረው ሰው ለሰውንት ምና ግብቶት ነው እንዲህ እንዲህ የሚለው ዚጋ። ያው ሊዘይሩን የመጡ በዛም ያው እንደዚህ ቁጭ ባልሞታ ኮመንት አይተን ምን አይተን ስናልፍ፣ እንዴት ደስ ይላል። እናንተ ያላለፋችሁበት ነገር እንዴት ሳልዞር ቤታችሁ ሳልመጣ አሁን እዛ ቀን እንኳን ደስ አላችሁ ደስ ብሎኛል ብየገባሁ ቀሊ ብላይ አላህ ያስደሰታችሁ። እንዴት ደስ የሚል አይነት ነገር ነው ያስደስታችሁ። እንዴት ደስ የሚል ነገር ነው ያደረጋችሁ። ክብር በሩልኝ ስጫት የሳን ትንሽ አሉካ ድምጽ እየሰጣችሁ ነው። ብሉ፣ እየበላችሁም እየወጣችሁ ነው እንዴ? ብራስ ተስተካክል ጫቸውን እስኪ ከኋላ ያለው ሳልደረሳችሁ መደዛ አድርሽ፣ እየበላችሁ እየበላችሁ እየበላችሁ የሁሉም ይደርስ ነው። እናመሰግናለን። ይዞም የመጡ ረህመት ይዞ ይምጡ። የሌላውም ያው እንደዛ የሁሉም አመቻችታችሁ ድ ስታደርጉ በቃ ሁሉም ለሀይር ያደርግልን። ለሀይር ሀይር ነገር አይታችሁ ጥሩ ነገር አስባችሁ በጥሩ ነገር በኮመንታችሁም አብሽሩም ያላችሁ አላህ ያብሽራችሁ። መብሩክ ያላችሁ ሹክረን ብላችሁ ከልብ እናመሰግናለን። ያረቅተውም ያው ሁሉም ነገር ሌሎቹ ምን አይሉ ምን አይሉ ምን አይሉ እንደዚያ የተደረገ ነው። የተሰጣኸው ምን መስሏችሁ ነው እንትነት ይድረስ፣ የሁሉም ሰው ይድረስ። አብሽሩ፣ አብሽሩ፣ አብሽሩ፣ አብሽሩ። እናንተ ለሀገራችሁ ያብቃችሁ የሰው ሀገር በቃችሁ ይበላችሁና መታችሁ የምደሰትበት ጊዜ ቅርብ ያድርግላችሁ ናችሁ ያለ ውዶቼ አንድ ሰው በያዘው ነገር ሲጠነከርማ አሪፍ ነው። የሆነ ያልሆነ ነገር ብሎ ለመሳለፍ ኧረ በቃችሁ። እንደው እንደው ምልምላችሁ እናንተ መርታችሁ ልትደሰቱ ይድረሳቸው። እስኪ ሁሉም ስጠ መስጠት አለባችሁ አንድ ሰው ያደረገው የያዘው ነገር ሳይሆን ሁሉም ሰው ቢደርሰው ምን አለ። አሁን ይሄ ሌላ ሰው አሁን አንድ ቀርቦ ያያችሁ ብቻ ይመስላችሁ ለዋለ ሁሉም ሰው ነው። አልሐምዱሊላ እንግዳ በሰላም ተሸኝቶ እኛም ሁሉም ነገር አልሐምዱሊላ። አሁን እህቶቼ ሊዘይሩኝ ቤቴ መቶ ምርጫ የእናንተ እስኪ የምትመርጡ ነገር ኮመንት አስቀምጡልኝ። ብሉ ጠጡኑ፣ ገባበሉ፣ ተዘያየሩ። ባለ ምን ባለ ነገር መደሰት ነው እንጂ ሌላ እንዲህ ያለ ሌላ እንዲህ ያለ ይባል። አላህ ያቅማስጦና ሰቶን ሰው የያዘው ነገር እንደዚህ ብሎ እንደዚህ ወጥቶ ያያት ሰው ሁሉም እንትን ይላል። ምን ተብሎ እንደዛ ሆኖ ምን ተብሎ እንደዚህ የሚባል ነገር አለ አይደለም። የራሳቸው በሆነ ነገር ነው፣ ሁሉም በተመቻቸ ባየው ነው። እኛ ከሆነ እንደዚህ በትንሽም ነገር ተደስተን ፈገግታ፣ ዘና ብላችሁ ባላችሁ ነገር ደስታችሁ፣ ሁሉም ነገር ብሉ ብሉ ብሉ ብሉ ጠጡ ጠጡ ጠጡ ሲላችሁ የሁሉም ነገር አንድ ያለው እንትን አይልም። ሰው በምን አይነት ሆኖ በምን አይነትማ የራስ ጉዳይ ነው እንጂ ለምንድነው እንደዚህ ብሎ ለምንድነው ለምንድነው ማለት ጥሩ አይደለም። ግን ከልብ አመሰግናለሁ። ክብር በሩልኝ፣ የራስ የሚባል ነገር ነው።